የአርሲ ሀገረ ስብከት ሊቀ ጳጳስ እንግዲህ ዜናው እንዳይሰራጭ ከልክለዋል። ይህ የሚሆነበት ምክንያት ትላንትና አርሲ ላይ የዘገኑ ዘገባ ነበረ። አርሲ ላይ ኦርቶዶክሳውያን እያለቁ እንደሆነና ኦርቶዶክሳውያን እየተጨፈጨፉ እንደሆነ መረጃዎችን አቅርበን ነበረ። ይሄ ሰገጤ ይቅርታ ጠይቋል። ልኩን እናስገባለታለን። ባለማተብ የሆን ኦርቶዶክስ የሆን ይህን ቪዲዮ ሼር ሳታደርግልኝ እንዳታልፍ፣ ሙሉ ተመልከትልኝ። አካውንቴን አትግደሉብኝ። ሙሉ ተመልከቱልኝ፣ አዳምጡ፣ ትመለሰበታል። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ውድና የተከበራችሁ የ16 ሚዲያ ተከታታዮች እንዴት አላችሁልኝ? በያላችሁበት ሰላማችሁ ይብዛ እያልኩኝ ዛሬ በአዲስ ቪዲዮ እና በወቅታዊ ጉዳዮች ተመልሼ ወደ እናንተ መጥተው። በአርሲ ዞን ኦርቶዶክሳዊያን መጨፈጨፋቸው እንደቀጠለ ነው በትላንትና ሁለትም አምስት ሚመናን ተገሏል እያለ የአካባቢው ሰው ለሚዲያዎች እያጋረገኛል ማለት ነው። በመቀጠልም የአገረ ስብከቱ ሊቀ ጳጳስ የሆኑት አቡነ ያሬድ ይነሱልን የሚል ተቃውሞ ድምፅም አለ። በዛ ላይም ደግሞ እሳቸውም የማህበረ ቅዱሳን ቲቪ እና እንዲሁም ደግሞ በዩቱብ ገጹ እንዲሁም ደግሞ በፌስቡክ በተለያየ በማህበረ ቅዱሳን በተለያዩ ሶሻል ሚዲያዎች እያጋራ ነበር የተፈጠረውን ነገር ሚመና ለሚመናን ድምጽ እየሆነ ነበር። ያ ሚዲያን ደግሞ በመቆጣት እንዲሁም ደግሞ ደውሎ ማስቆሙን የአካባቢው ሕዝብ ለሌላ ሚዲያዎች ገልጿል ማለት ነው። ቪዲዮን አብረን እናየዋለን። በመጨረሻ የሚሆነው አቡነ ሄኖክ የአሁኑ የደቡብ አፍሪካ ሀገረ ስብከት ልቀባና ሊቀ ጳጳስ የያዘን መግለጫ እሳቸው አውጥቷል ማለት ነው። የሀገረ ስብከቱ የሀገረ ስብከቱ ሊቀ ጳጳስ ሳይወጣል የሌላ ሀገር ሊቀ ጳጳስ ቤተክርስቲያኖች፣ ቤተክርስቲያን አንዲት ናት በምሎ አቡነ ሄኖክ መግለጫ አውጥተዋል ማለት ነው። እውነት የሁላችንም ሀዘን ነው ብለው ሀዘንን ተጋርተዋል ማለት ነው። እንዴት ግን አቡነ ያሬድ የሀገረ ስብከቱ ሊቀ ጳጳስ ሆኖ እንዴት ሀገረ ስብከቱ ላይ ይህን ሁሉ ምእመናን እየተገደሉ እንዴት መግለጫ አላወቅኩም ብሎ ብዙዎቹ ሶሻል ሚዲያን አነጋግረዋል ማለት ነው። ቪዲዮ ቪዲዮውን አብረን የምናየናል። የመጨረሻችን መረጃዎችን የሚሆነው በትናንትናው ዕለት የሰማያዊቱ ቅዱስ ጊዮርጊስ እና እንዲሁም ደግሞ የመቤታችን የቅድስት ኪዳነ ምሕረት እና እንዲሁም ደግሞ የቅዱስ ገብርኤልን ሲል የቀደደው ግለሰብ ይቅርታ እየጠየቀ ይገኛል እሱንም ደግሞ ሚኮ ምላሽ ሰጥቷል ማለት ነው። ቪዲዮን አብረን ብናየው ይሆናል። በቪዲዮ እንደምትማሩና አዳዲስ መረጃዎችን እንደምታገኙ ስለማልጠራጠር ላይክ በማድረግ ጀምሩ። እንደዚህ አይነት ጠቃሚ ጠቃሚ ቪዲዮዎችና ወቅታዊ ጉዳዮችን በጥቂት ደቂቃ ብዙ መረጃዎችን ወደ እናንተ ሰለም እናመጣላችሁ። ቻናሉን ሰብስክራይብ በማድረግ ቤተሰብ ይሁኑ። ሀሳብ እስቴታችሁን ኮሜንት አስቀምጡ። በቀጣይ ወደ ዛሬ ቪዲዮአችን እንሄዳለን። ምናልባት ቦታው ላይ ስላልደረስኩ ይሆናል ያልተገደልኩት። ኦርቶዶክሳውያን ባለማተቦች በምዕራብ አርሲ በቅርብ ርቀት ላይ ነበር የምገኘው። እንግዲህ ኦርቶዶክሳውያን ባለማተቦች በቁጥር 14 የሚሆኑ ኦርቶዶክሳውያን በግፍ እንደተገደሉ እየተመለከት እየተመለከተ እንገኛለን። የሁለት አመት ህጻን ልጅ እንግዲህ ቃላትን እንኳን በቅጡ መደርደር ያልጀመረ ህጻን ልጅ አንገቱ ላይ ማተቡን በማሰሩ ምክንያት በግፍ እንደታረደ ተመልክተናል፣ አይተናል። እንደዚሁም ደግሞ በምዕራብ ሐረርጌ አሰቦት ገዳም ላይ አባቶቻችን የጥሪ የተለያዩ ጥሪዎችን ቢያስተላልፉም እስካሁን ግን አንድም የደረሰላቸው አካል እንደሌለ እየተመለከተ እንገኛለን። አባቱን በግፍና በጭካኔ ከገደሉበት በኋላ ልጁንም እንደምትመለከቱት ከማተቡ ከፍ ብሎ እንግዲህ በግፍ አርደውታል። ገለውታል እንግዲህ። ዓለም በቃን ብለው የመነኑ የገዳመን አባቶቻችን ጮማን ሳይሆን ጥሬን የሚቆረጥሙ፣ ትራስን ሳይሆን ድንጋይን የተንተራሱ፣ ምግብን ሳይሆን አንጀታቸውን ያጠፉ፣ ዓለም በቃን ብለው ዋሻን የዘጉ አባቶቻችንን በግፍ እያወጡ በሳት እየገደሏቸው ይገኛል። እግዚአብሔር አምላክ ለኦርቶዶክሳውያን ደጉን ጊዜ ያምጣልን። ኦርቶዶክሳና ባለማታቦች ከእግዚአብሔር በታች ማንንም እንደማይጠብቀን በዚህ ሰዓት እየተመለከትንም እየተገነዘብንም እንገኛለን። እግዚአብሔር አምላክ እንግዲህ ፍርዱን ከሱ ነው የምንጠብቀው ለማለት ከተባለ ማተቦች በሰሜን በደቡብ በምስራቅ በምዕራብ ላይ ያለ እንግዲህ የአቤል ደም በሰዓት ይጠራል። አቤት የሚለው ሰው ግን እንደሌለ እየተመለከተን እንገኛለን። ሁላችሁም ራሳችሁን ጠብቁ፣ እኔም ወንድማችሁን በጸሎታችሁ እንድታስቡ ይስል በሉ፣ ለእግዚአብሔር ስም ጠይቃለሁ። ከፈተና ከወጀብ ውስጥ የሚያወጣው ኢየሱስ ክርስቶስ ነውና የድንግል ማርያም ልጅ ሆኖ ኢየሱስ ክርስቶስ ነውና፣ እግዚአብሔር አምላክ ሁላችን ይጠብቀን፣ ሀገራችን ኢትዮጵያ፣ ተዋሕዶ ሃይማኖታችን ሰላም ያርግልን። እወዳቸዋለሁ

ዘመኑ እየሰማት አዝነመን ነው። ስለ ህንፃ ስለ ቤተክርስቲያን እንጂ ስለ ህንፃ ስላሴ የሚጨነቅ የለም። ይህን ህንፃ የናይል ብር አውጥተን ሰርተናል ሪፖርት ለማድረግ ስለምሰራ እንጂ ኦርቶዶክሳውያን ግድያ የኦርቶዶክሳዊ የማታረድ ምንም አይመስላቸው። ቅዱስ ሲኖዶስ የት አለ? አባቶች የት አሉ? ትልልቅ መምህራን የት አላቸው? የቤተክርስቲያን አባቶች የት አላቸው? ማን ነው የምትፈሩት? ህዝቡ ሞቶ ካለቀ በኋላ ነው። ከእናንተ ይልቅ እኮ ሌላ እምነት ተከታዮች እኮ ለቤተክርስቲያን ድምፅ እየሰጡ ነው። ኦርቶዶክሳውያን አይገደሉ እያሉ ነው። እናንተ ተሸፍናችሁ ቁጭ ብላችኋል። ብፁዕ አቡነ ያሬድ ብፁዕ አቡነ ያሬድ የአርሲ ኦርቶዶክሳውያን እንዲታረዱ ካደረጉ አባቶች ዋንኛ ናቸው። ስምሪት የተሰጣቸው የከተማዎቹ ስዕላ ድህኖን በመቅደድ ንዋያተ ቅድሳቶቻችንን በማቃለል አፍ እየተካፈቱን አቅም ይለካል። የክፍለ ሀገሮቹ ለገዳይነታቸው የዳቦ ስም እየተሰጣጡ ባለማህተቦችን ያጣራሉ፣ ይመነጥራሉ፣ ይጨፈጭፋሉ። መላው ባለማህተብ ልብ ብሎ እንዲሰማኝ ይፈልጋሉ። እኛ ኦርቶዶክሳውያን ማለት በቁም ሳለን ለምን ማህተብ አሰራችሁ ተብለን እላያችን ላይ ካራ እያረፈ ያለን፣ ለምን ትገሉናላችሁ ብለን ስንጠይቅ ደግሞ ጽንፈኛ አሸባሪ ተብለን የምንጠራ፣ ከምንም በላይ የሚደንቀው ከሞትን በኋላ ቅድስት ቤተክርስቲያን የምትጠራበትን የሰማዕትነት ስያሜ የማናገኝ፣ ከሞትን በኋላ ታሪክ እንዲረሳን የተፈረደብን ይህ ከበስተ ላይ የምትመለከቱት የሻሸመኔ ኦርቶዶክሳውያን እነዛ ታማኝ ሰማዕታት የተቀበሩበት አካባቢ ነው። ታሪክ ተጽፎ በሚታይ ሁኔታ ነገሮች በተረዳ ባይቀመጡ ሀውልትና መቃብር ሊኖራቸው ሲገባ እንደምትመለከቱት በቅጠላቅጠል ተሸፍነው ሁሉ እንዲረሳቸው ሁሉ እንዳያስታውሳቸው እንዲህ ነው። ሞተው እንኳ ተጨክኖ የሚደከመው በዚህ ዘመን በዚህ ሰዓት መላው ኦርቶዶክሳዊ ተነቃቅተህ እርስ በርስ እጅ ለእጅ ተያይዘ ሃይማኖትህን ካልጠበቅ ማንም አይጠብቅልህም። በብዙ አይነት የይምሰል ታርጋ ኦርቶዶክሳውያን ከምድር ላይ እንድንጠፋ ተፈርዶብናል። ስዕል አድህኖ ለሚቀዱ ከዚህ በላይ ቅንጣት ታክል ቪዲዮ የመስራት ፍላጎት የለኝም። አካባቢ ያላቸው ሰፈር አላቸው። ዛሬም እንደባለፈው የምንደግመው እነዚህ ላይ አስተማሪ የሆነ አካባቢያዊ እርምጃ ብቻ ነው የሚያስፈልገው። አሁንም ደግሞ አለው። ግደሉ አይደለም አጥፎ አይደለም፣ ነገር ግን አስተማሪ የሆነ እርምጃ የሚወስድልን ስለሌለ እኛው ባለማተቦች መውሰድ መቻል ይጠበቅብናል። በተረፈ ግን ከዚህ በኋላ የመገደል ታሪካችን የሚበቃው ተደራጅተን ሃይማኖታችንን መጠበቅ ስንችል ነው። ማንም እንዲቀድም አንጠብቅ፣ ማንም ከኋላ ይሆናል ብለንም ደግሞ አንመልከት። ሁላችንም እጅ ለእጅ ተያይዘን ሃይማኖታችንን ማህተባችንን እንጠብቅ። በአርሲ ሽርካ እንግዲህ እየተደረገ ያለው ነገር ጭፍጨፋ እና ዘረፋ። ይህ ነገር መንግስትም እንደገናም በዛ አካባቢ ያሉ ተወላጆች ሊያስቆሙት ስለሚገባው ለመናገር ለመናገሩ ወጥቼ ያለው እነዚህ ሌቦች፣ ሽፍቶች ሳንቃሲኒ ጭልፋ ሳይቀራቸው የግለሰብ ቤትን ሰዎች እየገደሉ እያገቱ እየገረፉ ከብት መንዳት ጀምረዋል። ጭልፋ ማንኪያ አይቀርም መውሰድ ጀምረዋል። እና እንዲህ አይነት ሌብነትን እንደ ኦሮሞም ልንቃወም ይገባል። ምክንያቱም የኦሮሞን ስም በአጠቃላይ ሌባ ስለሚያስብል ማለት ነው። አጠቃላይ ዘራፊ ስለሚያስብል፣ አራጅ ስለሚያስብል እንዲህ አይነት ነገር ሊቆም ይገባዋል። ስለዚህ ጠቅላይ ሚኒስትር ዶክተር አብይ አህመድ የመጀመሪያው በዛ አካባቢ ላይ በትክክል ህዝቡን ፕሮቴክት ሊያደርጉ የሚገባቸውን ሰዎች ከሃይማኖት ነጻ የሆኑ ሃይማኖታዊ አካሄድ የሌላቸው ስልጣናቸውን ተገናርገው እንደዚ አይነት ሰዎች ሊኖሩ ይገባል። በዛ ቦታ ላይ ሊሾሙ ይገባል። ይሄን ክትትል እንድታረጉ በዚህ አጋጣሚ ላሳስብ ወዳለውም

ሁሉም ኮንተንት ክሬተር ሊጮሁላቸው ይገባል። አሁን በደረሰን መረጃ በምስራቅ አርሲ ሀገረ ስብከት በሆንቆሌ ዋቤ ወረዳ በቀቅሳ ቀበሌ ጥቅምት 18 ለ19 አጥቢያ ከምሽቱ አራት ሰዓት ላይ አምስት ምዕመናን በታጣቂዎች መገደላቸውን ምዕመናን ለማህበረ ቅዱሳን ቴሌቪዥን በስልክ አድርሰዋል ሲል ማህበረ ቅዱሳን ቴሌቪዥን ይህንን አስነብቧል። የጥቃቱ ሰለባ ከሆኑ መካከል አንድ የቤተሰብ አባል የሆኑት ሁለት ወንድማማቾች እና ሁለት እህትማማቾች የሚገኙ ሲሆን በተጨማሪም አንድ ኦርቶዶክሳዊ ከቤተሰቡ አባላት ጋር መገደሉን በደረሰ መረጃ ለማወቅ ችለናል ሲል የቴሌቪዥን ጣቢያው ይህንን አስነብቧል። ይህ በእንዲህ እንዳለ በወርዳው በሚገኙ በቀቅሳ ቀበሌ የእግዚአብሔር አብ ቤተክርስቲያን አገልጋይ ታግተው መወሰዳቸውንም አስታውቋል። ሁላችሁም ለነኝ ምዕመናን ድምፁ ናቸው። አሁን በግልጽ ኦርቶዶክሳውያን ሰይፍል እንመዝ ይገባናል። ተመልከቱት ቪዲዮ እርግጠኛ ነኝ ይህም ቪዲዮ ያስጠፉታል። አርባና ሀምሳ ጊዜ በደንብ ኮፒሊንክና ሪፖስት አድርጉት። ኮሜንቱንም ገብርኤል አባቴ ገብርኤል አባቴ እያላችሁ አጥለቅልቁት። ሽሽሽሽሽሽሽሽሽሽሽሽሽሽሽሽሽሽሽሽሽሽሽሽሽሽሽሽሽሽሽሽሽሽሽሽሽሽሽሽሽሽሽሽሽሽሽሽሽ እግዚአብሔር ምስክሬ ነው። በእኛ ዘመን ይሄ መፈጠሩ ያማል። አሁንም ደግሜ እላችኋለሁ ቪዲዮውን አርባ ሀምሳ ጊዜ በደንብ ኮፒ ሊንክና ሪፖስት አድርጉ። ሐዋርያው ቅዱስ ጳውሎስ ለቆሮንቶስ ሰዎች በላከው መልእክቱ ምዕራፍ ሁለት ከቁጥር ስምንት ላይ እንዲህ ይለናል ከዚህ ዓለም ገዢዎች አንድስ እንኳን ይህን ጥበብ አላወቀውም። አውቀውስ ቢሆን የክብርን ጌታ ባልሰቀሉት ነበር ይለናል። አውቀውስ ቢሆን የክብርን ጌታ ባልሰቀሉት ነበር አለ ቅዱስ ጳውሎስ። እውነት ነው። ዛሬ አይናቸው የታወራል። እያዩ እንዳያዩ፣ እየሰሙ እንዳያሰውሉ፣ እንዳይመለሱ፣ በእግዚአብሔር ቃል እንዳይፈወሱ፣ ልባቸው የደነደነ፣ ልባቸው የተዘጋሉ ለነሱ ግን ኤሎሄ ኤሎሄ ልንል ነው የሚገባል። ኦርቶዶክሳውያን ግብራችሁ የአይሁድ እንዳይሆን እኔ ይህንን እነግራችኋለሁ። ለተሰደበው መልአክ አትዘኑ፣ ለተሰደበው መልአክ አታልቅሱ። ካለቀሳችሁ ለሰዳቢው አልቅሱ። ካለቀሳችሁ በጸና ክብር የታተመውን ታላቁን በእግዚአብሔር ፊት የሚቆመውን መልአኩን ለሰደበው አልቅሱ። ወዮለት እሱ ሰው የት ይሆን መግቢያው? ወዮለት ይሄ ነፍስ የት ይሆን መድረሻው? ኦርቶዶክሳውያን ልብ በሉ፣ ኦርቶዶክሳውያን አስተውሉ። ገና ከዚህ በላይ ይጨልማል፣ ገና ከዚህ በላይ ይከፋል። ራ ዮሐንስ ምዕራፍ 13 ከቁጥር አምስት ላይ ለዚያ ዘንዶ ለዚያ ክፉ የሚሳደብበት የስድብ አፍ ተሰጠው ይላል። እናንተ ተሳዳቢ አይደላችሁም፣ የሚሳደቡ ግን የስድብ አፍ ተሰጥቷቸው ይሄ እግዚአብሔር ቃል ደግሞ ይፈጸም ዘንድ ግድ ነው። ሰማይና ምድር ያልፋል ቃሌ ግን አያልፍም ብሏል ጌታ የዚህ ቃል መፈጸሚያ ለሚሆኑ ለእነሱ ግን ዛሬም ደግሜ አሁንም አስር ጊዜ መቶ ጊዜም ደግሜ እላችኋለሁ አብዝታችሁ ለእነሱ አልቅሱ። አስቀድሜ በመግቢያዬ ሰይፍን ታጠቁ ብያችኋለሁ። እኔ ያልኳችሁ ሰይፍ የምትገሉበት የምታሳድዱበት አይደለም። በክርስቶስ ፍቅር በእግዚአብሔር ፍቅር እየመለ እየማረካችሁ በጨለማ ውስጥ ያሉትን ወደ ብርሃንን የምትመልሱበት የእግዚአብሔርን ቃል ታጠቁ። የእግዚአብሔርን ቃል ልበሱት። መዝሙር 43 ይህን ይናገራል። ወንድማችሁ ናታኔም ነኝ። እግዚአብሔር ምስክሬ ነው። ማርያም አማላጅ ነች። አቡነ ያሬድን አንፈልግም፣ ፍትህና እውነትን እንፈልጋለን። አባቶቻችንና እናቶቻችን፣ ወንድሞቻችንና እህቶቻችን በቋንቋችን እንዲማሩ እንፈልጋለን። አቡነ ያሬድና ስራ አስኪያጁ አገረ ስብከታችንን ለቀው እንዲወጡ እናስጠነቅቃለን። ህዝባችን ላይ ገንዘብ የሚሰበስበው ቅዱስ ሲኖዶስ ካለ የህዝባችንን ድምጽ ይስማ ሲሉ ኦርቶዶክሳውያኑ በቤተክርስቲያን ውስጥ በተቃውሟቸው እንዲህ ሲሉ አስታውቀዋል። አርሲ አገረ ስብከት ያለነው የኦርቶዶክስ እምነት ተከታዮች አቡነ አንፈልግም ህዝቡ በሚቻል አቡነ ያሬድን አንፈልግም፣ ፍትህና እውነትን እንፈልጋለን። ብጹዕ አቡነ ሄኖክ በአርሲ ሀገረ ስብከት በግፍ የተገደሉ ኦርቶዶክሳውያንን አስመልክቶ መልእክት አስተላልፈዋል። ሁላችሁም ኮፒ ሊንክና ሼር እያደረጋችሁ ተከታተሉኝ። ብጹነታቸው መልእክታቸውን የጀመሩት ስለ አንተ ቀኑን ሁሉ እንገደላለን እንደሚታረዱ በጎችም ተቆጠርን በሚል መጽሐፍ ቅዱሳዊ ቃል የጀመሩ ሲሆን በአርሲ ሀገረ ስብከት በኖኖ ጃዊ ቀበሌ 14 ኦርቶዶክሳውያን በአሰቃቂ ሁኔታ መገደላቸው ተሰምቷል። ከቅርብ ጊዜ ወዲህ አብዝተን እየተለማመድ ነው፣ እየመጣ ነው የኦርቶዶክሳውያን ሞት ሊበቃና የሰው ልጆች ሁሉ የመኖር ሰብአዊ መብትም ሊረጋገጥ ይገባል ሲሉ ብፁዕነታቸው መልእክታቸውን ያስተላለፉ ሲሆን አክለውን በመልእክታቸው በአካባቢ የሚገኙ ባለድርሻ አካላት በተደጋጋሚ በአማኙ ላይ የሚሰነዘረውን ጥቃት ሊያስቆሙና መፍትሄ ሊያበጁለት ይገባል። ለወደፊትም ቢሆን እንደ ቤተ ክርስቲያን የሚጠበቅ ብንን በርካታ ስራዎች አለመስራታችን ትውልድን ዋጋ እያስከፈለ እንዳይኖር ጥንቃቄ በተሞላበት መልኩ መስራት የሚገባን አያሌ ተግባራት መኖራቸውን መዘንጋት የለብንም፣ ያሉ ሲሆን ብፁዕ አቡነ ሄኖክ በመጨረሻም በግፍ ለተገደሉ ወገኖቻችን ረፍተ ነፍስን ያድልልን፣ ለቤተሰቦቻቸው አጽናኝ መንፈስ ቅዱስን ይላክላቸው ሲሉ ብፁዕ አቡነ ሄኖክ መልእክታቸውን አስተላልፈዋል። የአርሲ ሀገረ ስብከት ሊቀ ጳጳስ እንግዲህ ዜናው እንዳይሰራጭ ከልክለዋል። ይሄ የሆነበት ምክንያት ትላትና አርሲ ላይ የዘገኑ ዘገባ ነበረ። አርሲ ላይ ኦርቶዶክሳውን እያለቁ እንደሆነና ኦርቶዶክሳውያን እየተጨፈጨፉ እንደሆነ መረጃዎችን አቅርበን ነበረ። ማህበረ ቅዱሳን ከዚህ ጋር በተያያዘ አካባቢ ላሉ ሰዎች ደውሎ አነጋግሮ ነበረ። አካባቢ ያሉ ሰዎችም ኦርቶዶክሳውያን እያለቁና እየተጨፈጨፉ እንደሆነ በእስላማዊ አካሄዶች እየተጨፈጨፉ እንደሆነ ከዘገቡ በኋላ ይህንን ድምፅ እንግዲህ ማህበረ ቅዱሳን ዜናውን ሰርቶ በቴሌቪዥንም በዩቲዩብ ማሰራጨት ላይ ነበረ። ይህን የሰሙት አቡነ ያሬድ በፍጥነት ማህበረ ቅዱሳን ጋር ደውለው ቪዲዮ እንዲጠፋና እንዲነሳ አድርገውታል። ሀገረ ስብከታቸው ላይም ቀጭን ትእዛዝ ሰስተው ከዚህ በኋላ ማንኛውም ኦርቶዶክሳዊ በምንም አይነት መልኩ ለዜና ሽፋን ዜናዎችን እንዳያቀርብ አግደዋል። እንታስታውሱ ከሆነ ከዚህ በፊትም አርሲ ላይ ኦርቶዶክሳን እያለቁ ነው አባታችን አቡነ ያሬድ ባኮ ይድረሱልን የሚል ጥያቄ ሲቀርብላቸውም እነኚህ እየሞቱ ያሉት ኦርቶዶክሳዊ ሁኑ አይሆኑ አላቅም በማለት ሲናገሩ የነበሩ አባት ናቸው። አሁንም የትናንትናውን ጭፍጭፋ ኦርቶዶክስ ላይ የደረሰውን አስራ ሰባት ሞትና አራት እገታን እንግዲህ ዜናውን እንዳይዘገብ ማህበረ ቅዱሳን አስተፈራርተው ዜናውን ከኢትዮጵያ እንዲጠፋ አድርገውታል። እንግዲህ እኚህ ሊቀ ጳጳሳቸው አርሲ ላይ ሰማዕታት እንዲበዙ ምክንያት እየሆኑ ያሉት ቸርኮይ የኢትዮጵያ ሀገራችን እጅግ ተጨንቃለች። ሀገራችን ተጠባለች። ሀገራችን ቀድሞ የነበረ አጠባይዋ ተቀይሯል። ጠባያ ተበርዟል። የዋህነቷ ደግነቷ፣ እንግዳ ተቀባይነቷ ተቀይሯል። አቤቱ ሆይ ታረቀን። አቤቱ ሆይ የምረት ፊትን መልስልን፣ ታረቀን፣ እጅግ ተቸግረናልና ይላል መዝሙረ ዳዊት መዝሙር 69 68 ከቁጥር ሰባት ላይ እትስክርለነ ለነ አበሳነ ዘትካት የቀደመ በደላችንን አቤቱ ሆይ። ክርስቲያኖች ነን። የክርስትናን ጠባይ ጠባያችን ተቀይሯል። በድለናል። ክርስትና ክርስትና አይሸትም። ማእዛችን ተቀይሯል። ጠባያችን ተቀይሯል። ታረቀን፣ ፈጥነ ታረቀን። ይቀርበለን እጅግ በሃይማኖት ጎስቁለናል። በእምነት በምግባር ደህተናል። ምግባራችን ደካማ ሆነዋል። ክርስትናችን ደካማ ሆነዋል? ምዕመናን ምዕመናት? አዎ ምን ያህል ጠንካሮች ነን? ባላመኑት ባላወቁት እምነት በሌላቸው ሰዎች አንፍረድ። ያወቁትን የተማሩትን ትክክል ነው ብሎ ባሰቡትና በያዙት ስርዓትና ቀኖና ነው ያደረጉት። እኛ ግን ስንዱ እመቤት በሆነችው ቤተ ክርስቲያን በቅዱሳን አባቶቻችን በተቀመረችው ባማረችው በሰመረችው በተዋህዶ ሃይማኖት ውስጥ ነው ያለነው። አይዛብን ወደኛ የሚስብ መናፍቃኑን የሚረታ በመናፍቃኑ ውስጥ አድሮ የሚሰራውን ርኩስ መንፈስ የማሸነፍ ኃይል ኃይለመዊ እነሱም በፍቅር የመሳብ ጸጋ ነበረን። ያ ጸጋ ተወሰደብን። ያ በረከት ተወሰደብን። ባዶ ሆነናል። ባዶም ስለሆን ተላልፈን ለኢ አማንያን እየተሰጠን ነው። አምላካችን ወይ ታረቀን፣ ወደ አንተ መልሰን፣ እኛም ወደ አንተ እንመለሳለን። አምላካችን የቸርነቱን ስራ ይስራልን። ይህ ሰገጥ ይቅርታ ጠይቋል። ልኩን እናስገባለታለን። ባለማተብ የሆንክ ኦርቶዶክስ የሆንክ ይህን ቪዲዮ ሼር ሳታደርግልኝ እንዳታልፍ ሙሉ ተመልከትልኝ። አካውንቴን አትግደሉብኝ። ሙሉ ተመልከቱልኝ፣ አዳምጡት። ትመለሰበታለን። ምናገር ሰላም ናችሁ? እንዴት ናችሁ? ሁሉ ሰላም። ጊዜ ላትን ስለቀደጥኩ ይቅርታ ሊጠይቃቸው መጥቼ ያለው ባደረኩት መቅደድ ትክክል አይደለም፣ ይቅርታ አድርጉልኝ። ኦርቶዶክስ ቤተ እምነት ተከታዮች አረ እባክህ የሰው ሃይማኖት እየነካ ሰው የሚጠቀምበትን ነገር የቀደርክ ይቅርታ ትላለ ይህማ እናንተ ሰገጤ ነቢይ ነኝ ትላለ ደግሞ መጽሐፍ ቅዱስ የሚናገረው ማቴዎስ 7 27 ላይ በስሜ ትንቢት ይናገራሉ በስሜ ሽባ ይተረትራሉ የዛኔ ከቶ አላቃቸው የሚለው እንደናንተ አይነቱ ነው ነቢይ ነኝ አቤት አቤት አንተም ብሎ ነቢይ የሰውን ገንዘብ ለመብላት ነቢይ ሰው እምነት ምትነካ አንተ የትኛው የእግዚአብሔር ሰው ነህ አንተ የትኛው ቢቻላችሁ ከሁሉም ጋር ተስማምታችሁ ኑሩ ይላል አንተም ብሎ ይቅርታ ይቅርታ ጠይቅ አለፍክ የሚባል ነገር የለም የሃይማኖት ጦርነት የሚያስነሱት እንደዚህ አይነት ጋጥ ወጥ ማይም ምንም እንኳን አማርኛ እንኳን በስረት ላማታ አንተ መጽሐፍ ቅዱስ አንብበ ታውቃለህ እንደው እግዚአብሔርን ታውቃለህ አንተ ይሄንን ሰውዬ ልኩን አስገበሉኝ ልኩን በይቅርታ ቢታለፍ ነገር የለም አንተ ምን አይነቱ ይሄ ደግሞ የበሰበሰ ሰው ነው ዛሬ ቪዲዮ ይህ ሊመስል ነበር እና በቪዲዮ እንደተማራችሁ እና አዳዲስ መረጃዎች እንዳገኛችሁ ስለማልጠራጠር ላይክ በማድረግ ጨርሱልኝ። እንደዚህ አይነት ጠቃሚ ጠቃሚ ቪዲዮዎች እና ወቅታዊ ጉዳዮችን በጥቂት ደቂቃ ብዙ መረጃዎችን ወደ እናንተ ሰለምናምጣላችሁ ቻናሉን ሰብስክራይብ በማድረግ ቤተሰብ ቢሆኑ ሀሳብ አስተያየታችሁን ኮሜንት የሞቱትን ነፍስ ማርልን ደግሞ ያሉትን በቤተ ክርስቲያን ፀንቶ እንድኖር የሉድ እግዚአብሔር መልካም ፈቃዱ ይሁን። ሁላችንም ደግሞ ላዘኑት ለኦርቶዶክሳዊያን ድምፅ መሆን ይገባናል ማለት ነው። ይህም ማለት ለሞላ ለም እንድረስ ሁላችሁም ሼሩና ላይክ ማድረጋችሁን እንዳዘነጉ። የሀገረ ስብከቱ ሊቀ ጳጳስ ደግሞ ህዝቡ ይነሳሉን እያሉ ለቅዱስ ሲኖዶስ ድምፅ እያሰሙ ይገኛል። ይሄ ነገር እውነትም እኛም በሚዲያው እንዳየ ነው። አቡነ ያሬድ እስካሁንም መግለጫ ያወጡት ነገር የለም። በሚዲያቸውም በኩል አገብተን ለማየት ችለናል። ምንም በአሩሴ ሀገረ ስብከት ምንም የተሰራጨ በሚዲያቸው ምንም የተሰራጨ ነገር የለም በሀገረ ስብከቱ ሚዲያ። እንዲሁም ደግሞ ሌሎች ብፁዓን አባቶች ሄዶ እስከ ቦታው ህዝቡን እያጽናኑ ይገኛሉ። እንዴት ግን እሳቸው ያልተገኙ ብለን እኛም ግንዛቤ ተቀበለናል ማለት ነው። ይሄን ነገር ደግሞ ቅዱስ ሲኖዶሱ በአስቸኳይ መፍትሄ እንዲሰጥ በሉል እግዚአብሔር ስም እየጠየቅኩኝ። ፊቲ ከእግዚአብሔር እንጂ ከሰው እየተጓደለ መጥቷል ማለት ነው። እግዚአብሔር ሁላችንም ይጠብቅን፣ ኢትዮጵያ ሀገራችንን ሰላም ያደርግልን። በሌላ ቪዲዮ እስከምንገናኝ ቸር ቆዩልን።